ምክንያቱ ከአቅመኝ ቢወልድ ጥሩ ነበር ነው ቢፈትነኝ በቃ የኔ የአቅመኝ ሰው ምናምን ቢፈትነኝ ማለት ማንም ሰው ከድሃ ወለሽ ማንም ሰው ይረድሻል። ከእንደዚ አይነት ሰው ወለሽ ግን ማን ይረደሻል? ማንም ሰው ባይኖረሽ እኔ ከሀፍታ መውለድ በጣም ነው ማስጠላል። እና ከእንደዚ አይነት ሰዎች መውለድ ከእንደዚ አይነት ነገር እኔ ማለት ለህጉ ምንጠጠው ማለት ቤትፍርዱ ምን ምኑ ምኑ በጣም ነው ማስጠላል። ከድሃ ወልደሽ ግን ቢያንስ እሱም ቢቢልሽ ሌላ ሰብ ይረዳሻል። ደህና ናት ምናምን ብለሽ ከእንደዛ አይነት ሰዎች ወልደሽ ግን ማን ይረዳሻል? ጌታቸው ስለ ሴቶች መደፈር ለመናገር ሞራል የለውም። ስለ ሴቶች መደፈር ለመናገር ሞራል የለውም። ስብና የለውም። ስንት ዓመትሽ ነበረ እዛ አስራ ሰባት ምናምን። ሲወለድማ ተብሎ ተመዘገበ። ከንትሩ ላይ ሲከተብ ምናምን ቅዱስ ጌታቸው ረዳ ጌታቸው ረዳ እኔና አንቺ አንቺ ወድደች ነው እኔ ደግሞ ወድጄ ነው እንደዛ ያረኩ እንደሌላ ሌላ ሰው ባለጌ ቢሆን ኑሮ ይሄ እርግዝናው እንትን አድርጎ ነበር። በብር ግን አንቺ ህፃን ስለሆንች እንዳይትጎጅ ምናምን አለ። እሺ ብየ እኔ ሁሉ ነገር አማልልሻለሁ። ልጁ ግን እኔ ትዳር ምናምን አላርግም፣ ለማንም ስልምን አላርግም። የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። በየትኛውም ጉዳይ ብንሄድ፣ በየትኛውም ማስረጃ ብንሄድ ወልቃይ ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት፣ እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የእኛ ማንነት ማክበር አለበት። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን። ወንድማችን፣ ጥያቄያችን አልተመለሰም። አማራነን እንጂ አማራ ንሆን አላለም። መጀመሪያ ማንነታችን ይረጋገጣል። አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁ ማለት እንጀራን ያላቸው ቦዲጋርድ ያላቸው ጥሩ ቤት ይኖራሉ፣ ምግብ ገንዘብ ይሰርቃሉ። ዘሴት ስምና የለ የሚቆምለት አላማ የለ የሚታገዱለት ህዝብ የላቸው የተሸጡ ናቸው። ታሪክ የተቀየረ ነው። የማራ ህዝብ ደስ ሊሰማው ይገባል። ታሪክ የተቀየረለት ነው። ታግሷል። አንድ ዓመት ከምናምን ኦልሞስት ሁለት ዓመት ብቻው ታግሷል። ብቻው አሁን ግን ብቻው የሚሆንበት ጊዜ ሊያበቃ ይችላል። እኔም አሁን ያለው አስተዳዳሪም ይህን ነገር እንስበረው። ስብሰባ ስንጠራ እንኳ እስቲ የወልቃይት ጠገዴ የተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር። ሚዲያ ላይ ሊያስተካክሉት ይሞክራሉ። እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት። የእኔ እምነት ይሄ ነው። የሚለያየን ነገር የለም ብዬ አምናለሁ። የስ የማንነት ጥያቄ አለ። የማንነት ጥያቄው በሕጋዊ እና በፍትሃዊ መንገድ መመለስ መቻል አለበት። እንዴት አርጋ እንዳቋሸሸች ጌታቸው። ከአንቺ አይወልድም ከአንቺ አይነት ሴት ምን ሆነ ነው ከአንቺ አይነት ሴት የሚወልድ የተከበረ ነው። እኛ ልጁ አሁን እናመርምረዋለን፣ በቃ ምናምን አለች። ከዛ ልጁ በቃ በረሀብ ልሞት አለ፣ በቃ እዛ ቤት ማለት ነው። ከዛ በኋላ እሽንት መቀየር ዳይፐር የለም ምን የለም ጭራሽ፣ ወደ እነ ጌታቸው ቤት ወሰደኝ ግራውንድ ላይ አሰራል። ከዛ በኋላ አይ በቃ ምንድን ነው የምታስጨንቀኝ? ኧረ ተው አታስጨንቀኝ፣ በቃ እንደሱ ብለህ ምናምን ምን አልኩህ? እኔስ ልጁ እንትን ራበኝ እና እንትን ነው ያልኩህ። ክፉ ነገር ተናግረናል እንደ በዛ ሰዓት ይሄ መንግስት ነው መንግስት ነው። ምን ብለሽ ነው እንደዛ አይነት ነገር፣ የኔታ ይባቤ ታሰሩ ሳይሆን የኔታ ይባቤ እንዴት ታሰሩ? መቼ ነው የጀመረው? ማን ነው የጀመረው? ግፊቱ ከየት ነው የመጣው? የፕሮቴስታንቱ አይ የብልጽግናው አይ፣ ለምንድን ነው ኦርቶዶክሶች ላይ ያነጣጠረው? የኔታ ይባቤ ከመታሰራቸው በፊት የእስልምናው ጉባኤ፣ የሃይማኖቶች ጉባኤ ባህር ዳር ላይ ምን አደረገ? አቡነ አብርሃም ምን አደረጉ? አሁን አውራ የካፓን የሸለፉ አረጋ ከበደን ምን ስለሆነ እንግዲህ እኛ አራት አይና ሊቅ ሲሆኑ እና አሁን አውራ ምን አደረጉ ምን ምን ፈጠው ብሎ የኔታ ይባቤ ታሰሩ። የኔታ ይባቤ ፕሮጀክትን የተያዘባቸው በጀትን የተመደበባቸው በኢትዮጵያ ውስጥ መጥፋት መገደል ካለባቸው አራት አይና ሊቅ ቁጥር አንድ ተደርጎ የተሳሉ እሳቸው ናቸው። አንድነት እንዴት ዘመቻ አንድነት ብሎ እንትን ሲያደርግ እንዴት ብሎ ብሎ አማራ አንድ ይሆናል። ለአማራ ያላቸው ንቀት ነው የሚገልጸው። አማራ ነ ተብሎ አማራ አይ አማራ አይደለህም እንዲሁ በትራዲሽናል ቋንቋ በትራዲሽናል ቋንቋ አይ አንተ ወለጌ አንተ ሸዋ አንተ ምናምን ተብሎ እንዲከፋፈል ነው የሚፈልገው። እንደዛ እንዲከፋፈል ነው የሚፈልገው። ብልጽግና የሆዴ ብልጽግና፣ ያው ያ የአብይ አማሮች የምንላቸው እነ ተመስገን ምንም የላቸው ፌስቡክ ገጹ ላይ የአማራ ፋኖ በጎጃም የሚሰራውን ስህተት ከየኔታ ይባቤ ጋር በማድረግ ሲጽፍ እናስታውሳለን። ዳንኤል ክብረት ከቤተ ክህነቱ ከሊቃነ ጳጳሳትም፣ ከመምህራንም፣ ከሊቃውንትም መመጣት ያለባቸውን ጠንቅቆ ያውቃል እና ይሄ ጥቆማ ነው የሰጠው ማለት ነው። ይሄ ጥቆማ ነው የሰጠው በኔታ ይባቤ ላይ የመጀመሪያውን ሰይፍ ያነሳው ዲያቆን ዳንኤል ክብረት ዳንኤል እኛ አባት አንድ ነገር ከሆኑ ቢሞቱም መጀመሪያ ሰይፉን ያነሳባቸውና እንዲገደሉ እንዲሞቱ ቢደበደቡም እንዲደበደቡ ቢወገሩም እንዲወገሩ ያደረገው ዳንኤል ክብረት። ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም። አንዳንዱ ሉክ መቶ ሁለት መቶ ሶስት መቶ ሰው ባለበት ስለሚናገር ሚስጥርም አይመስልህም። እና ወተህም አትናገርም። ምክንያቱም በአንተ ሰርክል ነው የምትናገር። ሶ አንዳንዱ ወጥቶ የመናገር እንትኑም የለም። ሌላው ይፈራል፣ ሌላው ያፍራል። አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው

እኔ ናንቺ አንቺ ወድደሽ ነው እኔ ደግሞ ወድጄ ነው እንደዛ ያረኩ። እንደሌላ ሰ ባለጌ ቢሆን ኑሮ ይሄ እርግዝናው እንትናርጎ ነበር። በብር ግን አንቺ ህፃን ስለሆንሽ እንዳይትጎጅ ምናምን አለ። እሺ ብዬ እኔ ሁሉ ነገር አማልልሻለሁ። ልጁ ግን እኔ ትዳር ምናምን አላርግም ለማንም ስል ምን አላርግም ጌታቸው ተከትሎም ሲመጹ ይሄ ጠባቂዎች ምናምን አይ ችግር የለም እኔ እንትን ውላታለሁ ራሴ አነጋግራታለ ችግር የለም ውጥና አነጋግራታለ ምናምን አለ። ልጁ እንደዚህ ግልጥ አርጎ እኔ ርጉዝ እንደሆንኩ ምናምን አላቅም ነበር። ግን አነ ዘምፅኦ ህፃን እግዚአብሔር ስለዝኮነ ናይ እግዚአብሔር ፀጋኻ መባል

ባይኖረሽ እኔ ከሀብታም መውለድ በጣም ነው ማስጠላ። እና ከንደዛ አይነት ሰዎች መውለድ ከእንደዛ አይነት ነገር እኔ ማለት ለህጉ ምንጠጠው ማለት ቤት ፍርዱ ምኑ ምኑ በጣም ነው ማስጠላ። ከድሀ ወልደሽ ግን ቢያንስ እሱም ቢቢልሽ ሌላ ሰብ ይረደሻል። ድሃናት ና ምናምን ብለሽ ከንደዛ አይነት ሰዎች ወልደሽ ግን ማን ይረደሻል? እንደዛ ብለሽ ትሞቻለሽ። ቤት ውስጥ እንዴት አድርጋ እንዳቆሻሸችኝ ጌታቸው ከአንቺ አይወልድም። ከአንቺ አይነት ሴት ምን ሆነ ነው? ከአንቺ አይነት ሴት የሚወለድ የተከበረ ነው። እኛ ልጁ አሁን እናመርምረዋለን በቃ ምናምን አለች። ከዛ ልጁ በቃ በረሃብ ልሞት አለ፣ በቃ እዛ ቤት ማለት ነው። ከዛ በኋላ ሽንት መቀየሪያ ዳይፐር የለም ምን የለም ጭራሽ። ወደ እነ ጌታቸው ቤት ወሰደኝ፣ ግራውንድ ላይ አሰራል። ከዛ በኋላ አይ በቃ ምንድነው የምታስጨንቀኝ? ኧረ ተው አታስጨንቀኝ፣ በቃ እንደሱ ብለህ ምናምን ምን አልኩህ ልጁ እንትን ራበኝና እንትን ነው ያልኩ። ክፉ ነገር ተናግረናል እንዴ በዛ ሰዓት? ይህ መንግስት ነው መንግስት ነው። ምን ብለሽ ነው እንደዛ አይነት ነገር የምትናገር? መንግስት ለመንግስት እንደዚ። ጌታቸው የፕሪቶሪያ ሰላም ስምምነት ራሱ ፈርሞ ወንቢያ ፎፍ ትግራይ ነው የፈረመው ትፔልፍ ከዛ ማሊያ ቀይሮ ወደ አዲስ አበባ መጥቶ ወደ ብልጽግና ሄዶ ራሱ እያፈረሰው ነው፣ ራሱ ማለት ነው። ማሊያ ቀይሮ ወደ ብልጽግና ሄዱ እራሱ የፈረመው ጌታቸው። ጸባጫሪነት ሚዲያ ላይ አጠቃቀም ሁለቱ ኃይሎች የትግራይና የቲፒኤልኤፍና የፌዴራል መንግስት ከጸባጫሪ ከሆነ ስቴትመንት፣ ፀባጫሪ ከሆነ ንግግር በመንግስት ማስጠናት በሚዲያዎቻቸው መቆጠብ አለባቸው ይላል። ይሄ እንግዲህ ማሊያ ቀይሩ እያፈረሰ ያለው እራሱ የፈረመው ግን ቀይሩ ሬድዋን ሁሴን እንደ ሬድዋን ሁሴን ቦታ ሆኖ የለም። ለወደፊት የምናወጣው ብዙ ሚስጥሮች አሉ። ጌታቸው ስለ ሴቶች መደፈር ለመናገር ሞራል የለውም። ስለ ሴቶች መደፈር ለመናገር ሞራል የለውም። ስብ እና የለውም። በሁለት ዓመት የትግራይ ጦርነት ጊዜ በተለይ ከቆላ ተንቤ እንደተመለሱ ዋይፋይ ውድ ነው፣ ትግራይ ውድ እና ዋይፋይ የት ነው ዋይፋይ የት ነው የምትጠቀም እየተባለች የመቀለ በቃ አለች፣ ገሌን ጥሯት እየተባለች ስንት ጉድ ስትሰራ የነበረች መቀለ ከተማ ጉድ ከተማ ነች። ማን ማን ይህን ሲያደርግ እንደነበረ እናውቀዋለን። ትግራይ ውስጥ ጥቂቶች ነበሩ ዋይፋይ የነበራቸው በህፃናት እና በዛን ጊዜ ኤክስፕሎይት እያደረጉ ዋይፋይ ለቤተሰቦቻቸው መቶ ዶላር ላኩልን ሁለት መቶ ዶላር ላኩልን እየተባለ ኦቨርናይት ዋይፋይ ማታ ተጠቀሚ እየተባሉ እህቶቻችን ምን ሲደረጉ እንደነበር እናቃችኋለን በስም እናቃችሁ በስም እናቃችሁ ማን ምን እንዳደረገ ትግራይ ውስጥ በስም ማን ማን የምትባል ምን እንዳደረጋት እናቃለን ዋይፋይ ማታ ተጠቀሚ ነ ብርቅሯ ዋይፋይ ተጠቀም ተብሎ በገንዘብ ነው ዋይፋይ ሜሴጅ ሲላከ የነበረው ይሄ ስንት ቁስል ችለን ነው የምንሄደው እዚህ ላይ ትግል ገጥሞን ነው ትግል ገጥሞ ነው መናገር ካለብን መጽሐፍ ካለብን መጽሐፍ ያለበት መናገር ተብሎ አንድ ሳተላይት ላይ አንድ ዩቲዩብ ላይ ሄዶ መቀመጥ አይደለም እንፈልገው ይጻፋል ይህ እንጽፈዋለን በማስረጃ ጭምር ቀኑ ምናምን ሁኔታው ጭምር እየገለጸ እንጽፈዋለን በማስረጃ አንዳንዶቹ ቤተሰቦቻችን ናቸው የአጎት ልጆቻችን ናቸው የማናውቀው ነገር ይመስላችኋል እንቀጥላለን ይቀጥላሉ ብዙ ነገር ስላለ ጌታቸው ስለምግባይ ምግባይ ሁሉ የሚጠሉት አብይ ጠ ጌታቸው ይጠሏል ማለት አለም። ጌታቸው ያዳነው እኮ ጌታቸውን እኮ ያዳነው እነ ምግባይ መሳሰሉ ናቸው። እነ አሰርተ ስራ መሳሰሉ ጀነራሎች ናቸው። እሱን ለማዳን ብሎ የተሰዋ ነበረ በጌ ነበረ በጌ ነበረ በጌ የተሰዋ በአንድ ቀን የተሰውት ጀነራሎች ገሌገሌ ማለት ጀራል ገብረፊዳን አሉ መጀጀራል ጀራል እነ ኢብራሂም አሉ አሉ ሌሎችም አሉ። ስላሊያ በርካቶች አሉ። ምግበይ ሰርጌስ የተደረገው በብቃቱ ነው። በማን በብልጽግና ብልጽግና ምን እንደሚለው እናውቀዋለን። ብልጽግና ምን እንደሚለው ፋኖ ሲቀጠቅጠው፣ አንድነት እንዴት ዘመቻ አንድነት ብሎ እንትን ሲያደርጉት እንዴት ብሎ አማራ አንድ ይሆናል ለአማራ ያላቸው ንቀት ነው የሚገልጸው። አማራ ነህ ተብሎ አማራ ነህ አይ አማራ አይደለህም እንዲሁ በድሮ በትራዲሽናል ቋንቋ በትራዲሽናል ቋንቋ አይ አንተ ወለጊ አንተ ሸዋ አንተ ምናምን ተብሎ እንዲከፋፈል ነው የሚፈልገው። እንደዛ እንዲከፋፈል ነው የሚፈልገው። ብልጽግና፣ የሆድ ብልጽግና። ያው የአብይ አማሮች የምንላቸው እነተመስገን ምንም የላቸውማ። እንጀራን፣ ያላቸው ቦዲጋርድ ያላቸው፣ ጥሩ ቤት ይኖራሉ፣ ምግብ፣ ገንዘብ ይሰርቃሉ። ዛሴት ስምና የለ የሚቆሙለት አላማ የለ የሚታገሉለት ህዝብ የላቸው የተሸጡ ናቸው። የተሸጡ ናቸው። ታሪክ የተቀየረ ነው። የአማራ ህዝብ ደስ ሊሰማው ይገባል። ታሪክ እየተቀየረለት ነው። ታግሷል። አንድ ዓመት ከምና ወልመት ሁለት ዓመት ብቻው ታግሷል፣ ብቻው አሁን ግን ብቻው የሚሆንበት ጊዜ ሊያበቃ ይችላል፣ ሊያበቃ ይችላል እና ሸዋ እንትን እየተዋጋ ነው። ጎንደር እየተዋጋ ነው። ጎጃም እየተዋጋ ነው ይሄ ጦርነት የማይችለው ዘራፊው ምናምን አድራጊ እንዲሁ ፌስቡክ ላይ ሰምቻለሁ፣ ዱባይ ቤት እየገነባ ነው ምናምን ሰምቻለሁ፣ ማህበራዊ ሚዲያ ላይ ሰምቻለሁ ብሎ መከላከያ እኮ በይፋ ሰምቻለሁ፣ ማህበራዊ ሚዲያ ላይ አይቻል ብሎ ስም ማጠርሸት ላይ እና የዚህ ተቀጥያ እንትናን እንትናን ምረጥ ተብሎ ለምንድን ነው እነዚህ በጌታቸው በቃ እኔ በቃ እንደዚህ ያደርጋሉ ጊዜ እኔ ማንም የሚነቅነኝ የለ ማንም በፍጹም ሲል፣ ክሪቲካል ታይም ደርሰሃል፣ ዞር በል ያሉት ያኔ ነው። ይህን ይህን ቀይ መስመር ነው። ወረዳ ማህተም ምናምን ብሎ ራሴ የተሾማለሁ ከንቲባ ምናምን አታደርገውም። አዳነች አበቤ የተሾመችው በአዲስ አበባ ምክር ቤት ነው፣ አብይ አልሾማትም። የአዳማ ከንቲባ የተሾመው በአዳማ ምክር ቤት ነው። እዚህ በኋላ የምታደርገው የለም፣ ይህ ቀይ መስመር ነው ሲሉት ማህተም ቀሙ። ማህተም መፈንቅለ መንግስት ተፈጸመብኝ ካል ለምን አብይ አይናገርም? አንድ ሀገር ውስጥ አለ ትግራይ መፈንቅለ መንግስት ተፈጸመ ማለት እኮ ኢትዮጵያ ውስጥ ተፈጸመ ሎኦ እንደ ወረደ ጠፋ ማለት እኮ ነው። ለዛውም የፕሪቶሪያ ተደራዳሪ አካል ፕሪቶሪያ አብይ አህመድ ራሱ አንደበቱ ማውጣት አይችልም አይችልም። ይናገረዋል። ያኔ ለምን አይናገርም? በኢሜይል መርጥልሃለሁ ሲል ሲያሾፍብህ ነበር። ስለነገጠውና አንተ ሙሉ በሙሉ እንደወረደ ትቀበለዋለህ። አማራን ላጠፋን ህዝብን እንደዚህ ኮሌክቲቭሊ ያጠፋው ነው ብሎ የተናገረውን ማለት ስለምቀርበው ከአብይ ጋርም ኢንተራክሽን ስለነበረ በግልህም ሰውየው እንዲህ ይናገራል ብለ ታስባለ ወይ? ባህሪውን ሞገስ፣ ይሄ እኮ ምስጢር አይደለም። ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ! ሰው ተፋፍሮ ተፈራርቶ ዝም አለ እንጂ። ሂ ሴዝ ዲስ ቱ ኤቭሪባዲ። ምን ነበር ለአማራ ሊቃን ሲል የነበረው 2020 አካባቢ? ታላቋን ኢትዮጵያ ለመልሳት ነው። እነኝህ ብሔረተኞች፣ እነኝህ ዘረኞች ላጠፋቸው ነው። ተመልሶ ግን እኛ ጋር በብላት እየሸወድኳቸው ነው ታገሱኝ ሉክ ታዬ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም አንዳንዱ ሉክ መቶ ሁለት መቶ ሶስት መቶ ሰው ባለበት ስለሚናገር ሚስጥርም አይመስልህም እና ወጥተህም አትናገርም ምክንያቱም በአንተ ሰርክል ነው የምትናገረው ሶ አንዳንዱ ወጥቶ የመናገር እንትሁም የለም ሌላው ይፈራል ሌላው ያፍራል አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይህ ታዬ ሲመጣ ነው እንጂ መናገር የጀመርነው አሁን እኮ አይደለም ይሄን ማለት የጀመረው ሞገስ የወሳኝ ህን እኔ ከስር ከወጣ በኋላ አላገኘሁትም ግን ሙቹዋል ፍሬንድስ ሲያገኙት ነበረ። ለምሳሌ አሁን ሰሞኑን የሚነዳውን ይሄ የሰሜን እና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል። በቃ ሰሜንን መደጎም አቅቶናል ይባሉ የዌስተርን ትግራይ የወልቃይት ጉዳይ እንዳይፈታ እኮ ወጥሮ ሌሎቹም ኦፍኮርስ እሱ በቀደደላቸው በሄዱ የሚፈልግበት ወትር አለው ቃሉ ምን ምን ቃል እንደተጠቀመ ታዬ ነው የሚያውቀው። በደፋቅድራት ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም። ትናንት ቆ ለምንና ገዱ እንትናን አንዳርጋቸውን ጠይቃቸው አንድ ጊዜ ሁለት ሺህ ዘጠኝ መሰለኝ ቤቴ አሜሪካ የምንተዋወቅ ነበረ እና ቤቴ ጋብዣቸው ተወያየን። ያን እንግዲህ የጦርነት እንትኑ እያለ ነው እንቀራረ ይህን አንተ ራስን ትጥላለህ። በእነኝህ ሰዎች ከአንተ የበለጠ ጠላት የለም። ካንተ የበለጠ ጠላት አየውም ያጠፋው በተለይ ምግብህን፣ ደግሞ ምግብ አብረን ትበላለህ። ተጠንቅ ምግብህን እነሱ አማርካ አሜሪካ እነሱ እንደማግኝታቸው እሱን እሱማ ዋና ጠንቅ እሱ ነው ደፋዋለው ነው ያላቸው። ጠይቃቸው እያንዳንዱ ሬጂናል ፕሬዚደንቶች ወይም ሪጅናል ፕሬዝዳንቶች ቤዚካሊ የሙስና ተወካዮች ናቸው። ለምሳሌ ትልልቆች ካምፓኒዎች አሁን ኢትዮጵያ ውስጥ ኑሮ ህዋትን እንተቸው በኤፈርት ነበር አይደል? ኤፈርት እኮ በኦቪድ ተተክቶ ነው ኦቪድ ኮንትራክት ያላድ ጨረታ የላንድ ዶክመንቴሽን መአት ፕሮጀክቶችን የሪል ስቴት ማለት ነው። ብዙ ነገሮች፣ ማዳበሪያ፣ ኢምፖርትና ኢምፖርት ኤክስፖርት፣ ተቋማዊ ኮረፕሽን። አብይ የማያውቀው ኮረፕሽን የለም፣ የለም ካለ እነዚህ ለምሳሌ ለኦዲት የዛሬ ሰባት ዓመት ያልነበረ ኦሎ ፈሰደን ሜጋ ፕሮጀክቶችን የሚሰራው

አሁን እኮ ይሄንን በተለሰበላ አንተ የምታገኘው ትርፍ ይሄን ነው። ስለዚህ ለእኔ 40% 30% ስጠኝ መስጠት አለብህ እኮ ነው እንዲካልከ አያዋጣኝም ይላል። አያዋጣኝም ብሎ አታገኝም። የኢትዮጵያ ነጋዴ እኮ ያለበት ያለውን ዘረፋ ስማ። ያትሞቹ ልስቶ ያቂያ ስቶ የማንነት ጥያቄ አለ። በፍትሃዊ መንገድ መመለስ መቻል አለበት። በየትኛውም ጉዳይ ብንሄድ፣ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የእኛ ማንነት ማክበር አለብን። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን ወንድማችን ነው። ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላለም። መጀመሪያ ማንነታችን ይረጋገጣል አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁም አላልነም። ወልቃይት ጸገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይም የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው። እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይህን ነገር እንስበረው ስብሰባ ስንጠራ እንኳ እስቲ ወልቃይት ጠገደ የተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር። ሚዲያ ላይ ሊያስተካክሉት ይሞክራሉ። እኔ እውነቱን ፊትለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት። የኔ እምነት ይሄ ነው። የሚለያየን ነገር የለም ብዬ አምናለሁ። የስ የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ ዓይኔን ስለጨፈንኩ ይህ ጥያቄ ሊሄድ አይችልም። አንድ ንፁህ ሰው ከሚታሰር ለፍትህ ሲባል መቶ ወንጀለኛ መፍታት ይሻላል ይባላል። እንደ ከዚህ ቀደሞ አስረን ከምናጣራ ጣርተን ብናስር ይሻላል ብለን ነው ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራይቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል። ሰውየው የእኔታ ይባቤ ታሰሩ ሳይሆን የእኔታ ኢባቤ እንዴት ታሰሩ? መቼ ነው የጀመረው? ማን ነው የጀመረው? ግፊቱ ከየት ነው የመጣው? የፕሮቴስታንቱ? አይ፣ የብልጽግናው? አይ፣ ለምንድነው ኦርቶዶክሶች ላይ ያነጣጠረው? የኔታ ይባቤ ከመታሰራቸው በፊት የእስልምናው ጉባኤ የሃይማኖቶች ጉባኤ ባህር ዳር ላይ ምን አደረገ? አቡነ አብርሃም ምን አደረጉ? አቡነ አብርሃም ካባን የሸለፈው አረጋ ከበደን ምን ስለሆነ እንግዲህ አራት አይና ሊቅ ሲሆኑ እና አቡነ አብርሃም ምን አደረጉ? ምን አሉ? ምን ፈጠሩ? ዝም ብሎ የኔታ ይባቤ ታሰሩ። የኔታ ይባቤ ፕሮጀክትን የተያዘባቸው በጀትን የተመደበባቸው በኢትዮጵያ ውስጥ መጥፋት መገደል ካለባቸው አራት አይና ሊቅ ቁጥር አንድ ተደርጎ የተሳሉ እሳቸው ናቸው። ምክንያቱም ዳንኤል ክብረት አስቀድሞ በመጽሐፉም ላይ ከዚያ በመቀጠልም ደግሞ በፌስቡክ ገጹ ላይ የአማራ ፋኖ በጎጃም የሚሰራውን ስህተት ከየኔታ ባቤ ጋር በማድረግ ሲጽፍ እናስታውሳለን። ዳንኤል ክብረት ከቤተ ክህነቱ ከሊቃነ ጳጳሳትም ከመምህራንም ከሊቃውንትም መመጣት ያለባቸውን ጠንቅቆ ያቃል እና፣ ይሄ ጥቆማ ነው የሰጠው ማለት ነው። ይሄ ጥቆማ ነው የሰጠው በኔና ይባቤ ላይ የመጀመሪያውን ሰይፍ ያነሳው ዲያቆን ዳንኤል ክብረት። ዳንኤል እኚህ አባት አንድ ነገር ከሆኑ ቢሞቱም መጀመሪያ ሰይፉን ያነሳባቸውና እንዲገደሉ እንዲሞቱ ቢደበደቡም እንዲደበደቡ ቢወገሩም እንዲወገሩ ያደረገው ዳንኤል ክብረት ዳንኤል ክብረት። አንዳንድ ሰዎች ትላንትና ወደ አዲስ አበባ ሊወስዷቸዋል በማለት ሲጽፉ አይቻለሁ። አልወሰዷቸውም፣ ወደ አዲስ አበባ አልወሰዷቸውም። ወደ አዲስ አበባ ግን ሊወሰዱ ይችላሉ። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ዋሻ በሚኖሩ መነኮሳት ላይ በተፈጸመ ጥቃት የአንድ ሰው ሕይወት ማለፉን እና የተጎዱ መነኩሴም እንዳሉ ተነገረ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ አቦ ባለፈው እሁድ ሰኔ 15 ቀን 2017 ዓ.ም አመሻሹ ላይ ተፈጸመ በተባለ በዚህ ጥቃት ከገዳሙ አምስት ኪሎ ሜትር በሚርቅ ስፍራ አባ ኃይለ ሚካኤል የተባሉ አንድ መናኝ ተገድለው አብረዋቸው የነበሩ ሌላ መናኝ ላይ ደግሞ የአካል ጉዳት መድረሱ ተመልክቷል። በኢትዮጵያ ኦርቶዶክስ ተዋህዶ ተዋሕዶ ቤተ ክርስቲያን የምስራቅ ሸዋ አገረ ስብከት ምክትል ስራ አስኪያጅ መጋቤ ጥበባት ቀሲስ ጌቱ ሞቲ ለዶቸበለን እንደገለጹት አደጋው የደረሰው ከገዳሙ አምስት ኪሎ ሜትር ወጣ ብሎ በሚገኝ አሞራ ገደል ተብሎ በሚታወቅ ስፍራ ላይ ነው። አሁን የተፈጠረው ከገዳሙ ራቅ ብሎ ጫካ ውስጥ አለ። መናንያን ህጓን የሚባሉ አባቶች የሚቀመጡበት ወራ ገደል የሚባል ከትንሽ አንድ አራት አምስት ኪሎ ሜትር ራቅ ብሎ ያለ ስፍራ አለ። ከገዳሙ ወጥቶ ጫካ ውስጥ ማለት ነው። እዛ በግተው የሚኖሩ መናንያን ማለት ነው። እዛ ቦታ ላይ ነው ስንቅር ያቀብሏቸው የሄዱ ሰዎች አንደኛው ሞተ። ወድቀው ያገኛሉ። ስምንት አባቶች ናቸው እዛ ያሉት። አንዱ ትንሽ ተደብድበው ቆስለው እሳቸውንም በህይወት አገኟቸው። ሌሎቹንም ከቆሰሉት ጋር እስከሬን ይዘ ተወልደው ትላንትና ወደ ገዳም ተመለሰው በገዳሙ ላይ ቀብር ስነ ስርዓት ተፈጽሟል። አካባቢው ባሉ ታጣቂዎች የካቲት 2016 ዓ ም በገዳሙ አባቶች ላይ በደረሰ ጥቃት ከፍተኛ ጉዳት መድረሱ የሚታወስ ሲሆን አሁን ላይ ግን በጸጥታ ኃይሎችና በአባቶች ትብብር ገዳሙ ሰላማዊ ሁኔታ ውስጥ መሆኑን የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅ መጋቢ ጥበባት ቄሲስ ጌቱ ለአዲስ አበባ ወኪላችን ስዩም ጌቱ ተናግረዋል። ገዳሙ አካባቢ እኮ ሰላም ነው። ምንም እየተጠበቀም ነው። ወደ ገዳሙም የሚዘልቅ አካል የለም። አባቶችም ገዳሙን እየጠበቁ ነው ያለው። ከዛ ጊዜ ወዲህ እስካሁን ድረስ ያለ ስጋት እየኖሩ ነው የገዳማውያኑ። አሁንም ጠይቀናቸው ነበር። ገዳሙ ላይ ምንም ስጋት የለም፣ ሰላም ነው። እዛ ቦታ ላይ የተከሰተው ነገር ነው እንግዲህ። የበለጠ ደግሞ መረጃ ለማግኘት እኛም ወደዛው እንንቀሳቀሳለን ብለናል።